ላይ ዩቲዩብ የተቀመውና ኮንጆ የተናበረው ጥሩ ሰንሳሽነት ስላልነበር አሁን አለሙ የሚጫነው በራሳችን ላይ ማለት ነው። በተለያዩ ፕላትፎርሞች የሚታይ ይሆናል። ወደ ሁለተኛው ኮንሰርት የፊት ለማዘጋጀት ሳስበ ሚባለው አሁን ላይ ነው። በፊታችን ቅዳሜ ግንቦት 23 የአልበም ርቃት የቃሊ የአልበም ርቃት ነው የሚሆነው። ከአልበም ርቃቱ በኋላ በተለያዩ ከተሞች ላይ ኮንሰርት እናዘጋጃለን። በመቀጠልም በተለያዩ ሀገራት በኢሮፕ፣ በዱባይ፣ በካናዳ የተዘዋወሩ ስራችንን ምናቀርብ ነው የሚሆነው ኮንሰርት በተመለከተ

ከፍ ያደርጋል ያደርጋሉ ነው ባህላዊ ባህል ዘመናዊ የሆነ ሙዚቃ ስራ ካገጠና የተጠቀምናቸው ኮንተንቶች ይህንን ወርድ ይወክላል ብለን ስላሰብን ቃሊ የሚለው አንድ የአስራ ሁለቱ ትራኮች አንዱ ቃሊ ነው የሚለው የሙዚቃው መጠሪያ፣ እሱን ለመግለጽ ነው ቃሊ ያለው። በሌላ ቋንቋ ከዚህ ሊሰታለ የሚለው ከዚህ በፊት እ የኦሮምኛ ከዚህ በኋላ በተለያዩ ቋንቋዎች ሰራ ምንችልባቸውን ጋዳሞዎች ይኖራሉ ያስባሉ። ለጊዜው ግን ነው ብዙም የወሩ ባህልና ትውፊት ለማስተዋወቅ የበኩሌን ድርሻ ለመወጣት እንደ አንድ የኦሮሞ ልጅ በኦሮሞ ነው ስ የሰራው እየሰራ ለማለት ያለው ሌላው ወጪ በተመለከተ ም ቀላል አይደለም። አልበም መስራት አልበም መስራት አይደለም አንድ ሲንግል መስራት ከባድ ነው። ሰራት ብዙ ያገዙም ከጎኔ የቆሙ ብዙ ሰዎች አሉ። ተጀራ እና እነሱ አልበም እንደዚህ ለማድረግ ለመጨረስ ና ወጪ በተመለከተ ይሄ ነው ያለው። ተመሳሳይ ጥያቄ ጊዜ ነው የምትሰራው የመንግስት ሰራተኛ ጥያቄ